አለም ተጨንቋል። ፓኪስታን ኢራንን ለማገዝ ቆርጣ ተነስታለች። ለተባበሩት መንግስታት ድርጅት አሜሪካ እስራኤልን በግልጽ ካገዘች፣ ከዚህ በተጨማሪም ኢራንን በኒውክሌር ለመምታት ከፈለጉ እኔ ኒውክሌር አውጥቼ እስራኤል ላይ አርከፈከፈዋለሁ ብላለች። ፓኪስታን ከእስራኤል የበለጠ ኒውክሌር ያላት ሀገር ናት። ምዕራባውያን ኢራን ኒውክሌር እንዲኖራት በጭራሽ አይፈልጉም። ነገር ግን ፓኪስታን ኒውክሌር ሊኖራት ችሏል። ይህ እንዴት ሆነ? ይህን አስደማሚ ታሪክ በዛሬው መሰናዶዋችን እናጫውታችሁ እናገኛቸዋለን። ይህን ታሪክ የከተበው አሰፋ ኃይሉ ነው። ፓኪስታን፣ አሜሪካ፣ እስራኤል እና ኢራን የኒውክለር ፍልሚያቸው ፓኪስታናዊው የኒውክለር ሳይንቲስት ፊዚስትና ሜታሎጂስት ዶክተር አብዱል ቃድር ካህን ዛሬ ላይ ለምዕራቡ ዓለምም ሆነ ለሀገረ እስራኤል ራስምታት ሆነው የቀጠሉትን ምስጥራዊ የኒውክለር የጦር መሳሪያ ቀመሮች ለሊቢያ፣ ለኢራቅ፣ ለኢራን፣ ለሰሜን ኮሪያ ብሎም አሁን ድረስ ላልታወቁ የአረብ ዓለም ግለሰቦች አሳልፎ የሰጠ ሰው ነው ይባልለታል። ይህ የፓኪስታኖች የኒውክለር አባት የሚል የክብር ማዕረግ የሚጠራው ከታሪካቸው ሁሉ እጅግ ከፍተኛውን ክብር የሰጡትና ለእጅግ ከፍተኛ ክብር ያበቃቸው ጂኒየስ ሳይንቲስት ከሳይንቲስት ጉዞ ጀርባ አንግቦ የያዘው የእስልምናውን ዓለም በኒውክለር ቦምብ የማስታጠቅ ዓላማ ነበር ይላሉ ሰውየውን ለዓመታት ያጠኑ የምዕራቡ ጥቂት የማይባሉ ኢንቨስቲጌተሮች። በሰባዎቹና በሰማኒያዎቹ አሜሪካ ባላንጧ የሆነችውን ሶቪየት ኅብረትን ለማጥቃትና ለማፈራረስ ስትል ከልቧ ባትወዳቸውም ለዓላማዬ ግን ይጠቅሙኛል ያለቻቸውን የስልምናውን ዓለም ሀገራት ቁልፍ ሰዎች ከሲአይ ጋር ተባብረው በጸረ ሶቪየት ዘመቻዋ እንዲሰሩላት ስታደርግ ቆይታለች። በዚህ የስልምና ሀገራት ጸረ ሶሻሊስት ሰዎችን የማባበል ተግባሯ አሜሪካ ከሶቪየት ጎን የወገኑትን በርከት ያሉ የስልምና ተከታይ ሀገራት በመጨረሻ ወደ ራሷ ለመሳብ የተሳካላት ቢመስልም ነገር ግን እነርሱን ላለማስቀየምና በጠላትነት እንዳይሰለፉባት ለማድረግ ሲባል አለሳልሳ ያለፈቻቸው አንዳንድ የሙስሊሙ ዓለም የውስጥ ለውስጥ ሽርክናዎች ግንኙነቶችና ሚስጥራዊ አደረጃጀቶች ውሎ አድሮ እንደ አልቃይዳ የመሳሰሉትን ከአሜሪካ ቁጥጥር ውጭ የወጡትን ድርጅቶችን ለመፍጠር አስችለዋል። ሶቪየት ኅብረት ፈረሰች፣ ግን በተከታታይ ወደ ዋይት ሀውስ የገቡ የአሜሪካ ፕሬዚዳንቶች በተደጋጋሚ ከሲይአይ አናሊስቶች የሚቀርብላቸውን መሰረቱን ፓኪስታን ያደረገ የኒውክሌር ፕሮሊፈሬሽን መስፋፋት መሰራጨትን ፍንጭ የመኖሩን ሪፖርት ለፖለቲካ አሰላለፍ አድቫንቴጅ ሲሉ እያዩት እንዳላዩ ችላ ማለቱን መርጠውታል። ሳይንቲስት አብዱል ቃድር ካን ከሊቢያው መሪ ሙአመር ጋዳፊ እና ከሳውዲ ውልውድ ከጆርዳኑ ንጉስ ከሶሪያው አሳድ እና ከኢራን መንፈሳዊና ዓለማዊ መሪዎች በተለያዩ አጋጣሚዎች በሚስጥር እየተገናኘ ሲመክር እንደነበር፣ ሊቢያና ፓኪስታን መጀመሪያ ሊቢያ በገንዘብ ስፖንሰር ሆናት ፓኪስታን ኒውክሊየር ልትታጠቅ ቀጥሎ ደግሞ ቴክኖሎጂ በቀላሉ ለሊቢያ ሲተላለፍላት ስምምነት ላይ መድረሳቸውን የተለያዩ ሚስጥራዊ ጠቋሚ መረጃዎች ሲያይጅ ገብተው ነበር። በሂደት ፓኪስታን በልጇ በአብዱል ቃድር ካን አማካኝነት ምዕራቡ ዓለም የእስላሞች ቦምብ በሚል ቅጽል ስም ያወጣለትን የና ኒውክሌር ቦምብ መታጠቋን ለዓለም ስታውጅ ምዕራቡ ዓለምና በተለይ እስራኤል በስጋት ተርበደበዱ። ትልጉ የስጋታቸው ምንጭ የፓኪስታን የኒውክሌር መታጠቅ ዜና ብቻ አልነበረም። ያ አብዱል ቃድር የተባለ ሰው የረገጠባቸውን ዱካዎች ወደ እጅግ አደገኛ ስፍራዎች፣ ኮንታክቶች የሚያመሩ የመሆናቸው ነገር እጅግ አሳሳቢ ነገር ነበር።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 ይህም የሆነው በሁለት ምክንያት ነበር። አንደኛው ፓኪስታንም ሆነች ሌላ ሀገር የኒውክለር ቦምቡን ቢታጠቁም በአሜሪካ ላይ ኒውክለር ለመጠቀም አይደፉም የሚል ነበር። አንዲት ጠጠር የያዘ ሰው 50 ገለባጭ ድንጋይ ከያዘ ሰው ጋር ድንጋይ አይወራወርም። እንኳን እንደ ፓኪስታን የመሰሉ ግልግል የና ኒውክለር ባለቤቶች ይቅሩና እንደ ቻይና ያለችዋን ቦምብን በብዛት እያከማቸች የምትገኝ ግዙፍ ሀገር ከአሜሪካና ከራሽያ ጋር ኒውክለር ለመወራወር በህልሟም አታስበውም። አንድ ብትተኩስ ሺው መዓቱን ያዘንቡባታልና። አገራቸው ይህን የመሰለውን በማንም ሊደፈር የማይታሰብ ዲተራንስ የማስፈራራት አቅም እንዳላት ያመኑት የአሜሪካ መሪዎች ገና ለገና ጥቃት ይቃጣብናል ብለው ስትራቴጂክ ፖለቲካል አድቫንቴጃቸውን ከማጣት ይልቅ እነ ፓኪስታንን ማባበሉንና መለሳለሱን መርጠው ቆይተዋል እስከዛሬም። ሆኖም የሲያይ ድምጾች ከሚስጥራዊ ፕሬዚደንሻል ምሁሮች አልፈው የህዝቡን መርማሪ ጋዜጠኞች፣ የግል መርማሪዎችና በህቡዕ ጉዳዮችን የሚከታተሉ የጥናት ምርምር ድርጅቶችን ትኩረት ሳቡ እና ነገሩ በዋይት ሀውስ የጠረጴዛ መሳቢያዎች ብቻ ታሽጎ ሊቀር አልቻለም። ይፋ ወጣ። ከባድ ሽብርምና መንግስታችን ምን እየጠበቀ ነው የሚሉ ጉርምርምታዎችን ፈጠረ። በአሜሪካ ፖሊሲዎች ዘርፈ ብዙ ተጽዕኖ ያለው የተለያየ የእስራኤል ሎቢ ቡድን ይህን መሰረተ ያለው ስጋት ለህዝቡ በማስተጋባት ሊጫወት የሚችለው ግልጽና ህቡ ሚና ሳይዘነጋ ነው። ይህ ጉዳይ እስራኤልን አብዝቶ ቢያሳስባት አይደንቅም። ምክንያቱም አሜሪካን ውቅያኖሶች ይጠብቋታል፣ እርቀቷ ይጠብቃታል፣ የማይደፈር ጉልበቷ ይጠብቃታል። እስራኤል ግን ጠላቶቿ ድንጋይ ቢወረውሩ በሚያገኟት ጉያቸው ስር ያለች ለአደጋ እጅግ የቀረበችና የተጋለጠች ሀገር ነች እና የኒውክለር ፕሎሪፈሬሽን አደጋው ከሜምን በላይ እስራኤልን እንቅልፍ ቢነሳት አይገርምም። ለማንኛውም በተለይ ከሴፕቴምበር 11 የአልቃይዳ የኒውዮርክ መንትያ ህንፃዎች ጥቃት በኋላ አሜሪካ መሪዎች ከረጅም እንቅልፋቸው ነቁ እና ሳይወዱ በግዳቸው ስለ አረቡ ዓለም ከእነሱ በብዙ ሺህ እጥፍ የሚልቅ የኢንተለጀንስ መረጃ ባላት በእስራኤል የሚሰጣቸው መረጃዎች ምሬት በመከተል ግድ ሆነባቸው። በዚህ መልኩ እስራኤል ጠላቶቿና ስጋቶቿን ከአሜሪካኖች ጋር ሸሪኮቻቸው ጋር በመሆን እጅ አስመታች አስረመረመች፣ ተባብራ ረመረመች። አብዱል ቃድር ካህን ግን የማይነካ የፓኪስታኖች ከእግዜሩ በታች የተከበረ አምላክ ሆኗል። እሱ ላይ የሚደርስ እጅ አልነበራትምና ሲያይ እጁን ወደ ፓኪስታን መሪዎች ዘረጋ ወደ 2000 ገጽ የሚደርስ በፎቶዎች፣ በማስረጃዎች በድምጽ ቅጂዎች፣ በሰነዶች፣ በውድም በግድም በተገኙ የእማኝ ቃሎች፣ የኢንጂነሪንግ ዲዛይኖች እና የተለያዩ ስፍር ቁጥር የሌላቸው አሳማኝ መረጃዎች አስደግፈው ለፓኪስታን ወታደራዊ መሪዎች በሚስጥር ሰጡ። ፓኪስታኖች የሆነውን አዩ። ነገሩ ሊሆን የሚችል ነው። ባለውለታቸውን አብዱል ቃድር ካህንን ግን ምን ያደርጉት? በመጨረሻ የአሜሪካንን ተደጋጋሚ ጫና ተቋቁመው አብዱል ቃድር ካህንን አሳልፈን አንሰጥም፣ በከፍተኛ ጥበቃ በቁም ስር ላይ አውለነዋል። መጠየቅ የምትፈልጉትን ነገር የእኛን የኢንተለጀንስ ሰዎች ባሉበት እዚሁ በፓኪስታን ምድር መጠየቅ እንፈቅድላቸዋለን አሏቸው። አሜሪካኖች በሲአይኤ እና ምናልባትም በሞሳድም ጭምር አለ የተባሉ የኢንተለጀንስ ሰዎች አብዱልቃድር ካህንን ማውጣቱን ማባበሉን ተያያዙ ዙት ኢንቨስቲጌሽኑ ሶስት አመት ፈጀ። ከምርመራው ሂደት አብዱል ቃድር ካህን ያመነላቸው አንዳንድ ነገሮች ነበሩ። የእስላሙን ዓለም የማስታጠቅ ሳይሆን በእስላሙ ዓለም ትብብር ቦምቡን ለመስራት ያደረጋቸውን ጥረቶች አመነላቸው። አንዳንድ ሰነዶችንና ያካፈላቸውንም ዲዛይኖች ሰጠ። እነሱ ነው ብለው የሚያምኑበት 30 ፐርሰንቱን ያህል ሳያገኙ አይቀሩም ከሱ ወደ አቡ ግራይብ አልካትራዝ ወደ ጓንታናሞ፣ የሞሳ ድብቅ እስር ቤቶች ወስደው ሀጃውን እያበሉ ካላውጣጡት የተረጋጋ የምሪቱ ጉድ የሆነ ሳይንቲስት በገዛ ሀገሩ ሰዎች ተከቡ ቁጭ ብሎ ከዚህ በላይ ልታገኝ የምትችለው መረጃ እንደሌለ ሳያምኑ እና ፓኪስታኖችም እያመረሩ ሲመጡ ሲያይ ምርመራይን አልጨረስኩም እያለም ጭምር፣ ትንሹ ቡሽ ከፓኪስታን መሪዎች ጋር ተነጋግሮ አደባባይ ወጥቶ ከፓኪስታኖች በኩል ሙሉ መተማመኛ ዋስትና ተሰጥቶናል፣ የአብዱልቃድር ሰንሰለት ከእንግዲህ ለአሜሪካን የሚያሰጋ ነገር ነገር የለውም ሲላወጀ ነጠሩ ነገሩ በዚያው ተዘጋ። ግን ይህን መጽሐፍ በብዙ ምርመራዎችና ታማኝ ህቡ ግልጽ ምንጮች ግኝትና አስተያየት ላይ ተመስርቶ ያዘጋጁት እነዚህ ሁለቱ አንጋፋ የምርመራ ጋዜጠኞችና ምሁራን የእስላማዊ የእስላማዊ ቦምብ አሁንም ቢሆን በማናውቃቸው እጆች ላይ ሊኖሩ ይችላሉ። አሁንም ቢሆን እነ ኢራንና ሰሜን ኮሪያ ቦምቡን በእጃቸው አስገብተዋል። ነገ ደግሞ ሌሎች አጋጣሚውን ካገኙ ቴክኖሎጂው እጃቸው ገብተዋል ብለው ያምናሉ። ከሁሉም በላይ ስጋታቸው የዚህ የኒውክሌር ቦምብ ተቀጣጣይ አረሮች በሆኑ የማይታወቁ አሜሪካን፣ እስራኤል እና ምዕራባዊ ዓለም ከነ ስልጣኔው በሚጠሉ ኃይሎች እጅ ከገባ፣ ትላንት በኒውዮርክ ላይ ያየነው፣ በተለያዩ የዓለማችን ከተሞች ላይ ያየነው የተራቀቀ የተወሳሰበ ቦምቦች ፍንዳታ ጥቃት ነገ በእጃችን ላይ በኒውክሌር ቦምቦች ተተክቶ የማናይበት ምክንያት የለም ባዮች ናቸው። አሁንም ሀገራችን ከእንቅልፉ አልባነነችም። አሁንም የአብዱል ቃድር እጆች አልተጎነደሹም። አሁንም እንቅልፋትን ልንጨነቅበት የሚገባ ታላቅ የእሳት ማበል በዙሪያችን አድፍጦ እየተጠባበቀን ነው ባዮች ናቸው። እነ የአሜሪካ መሪዎች ከፖለቲካል ኮሬክት ነስ ወጥተው ሀቁን ከአሁኑ መጋፈጥና አደጋው ሙሉ በሙሉ እስኪወገድ ባለን ኃይል ተከታትሎ ማምከን የግድ ነው ባዮች ናቸው። ስቶፕ ዳውን ፕሌይንግ አዲስ አፖክለፕቲክ ትሬትስ ነው የሚሉት እነዚህ ጸሐፊዎች። ይህ ደግሞ የእኛ ስጋት ብቻ ሳይሆን የብዙ የኢንተለጀንስ ኮሚኒቲው ሰዎች ስጋት ነው ባዮች ናቸው። በዚህ መሃል የዛሬ ሶስት አራት ዓመት የዚህ ሁሉ የምዕራቡ ስጋት ምንጭ የሆነው ፓኪስታናዊ ኒውክሊየር ሳይንቲስት ዶክተር አብዱል ቃድር ካህን የኮቪድ ወረርሽኝ ሲመጣ ከመጀመሪያዎቹ ሰለባዎች ተርታ ሆኖ በ85 ዓመቱ ህይወቱ አልፋለች። አብዱል ቃድር ካህን አሁንም የፓኪስታኖች እና የእስልምናው ዓለም የምንጊዜም ጀግና ተደርጎ መቆጠሩን አላቆምም። ፓኪስታንም ብቸኛዋ የእስልምና ዓለም የኒውክሌር ቦምብ ባለቤት ሆና ጉዞውን ቀጥላለች። አብዱል ቃድር ካህን የዚህን የእስላማዊ ቦምብ ሚስጥሮች፣ ቀመሮች እና ቴክኖሎጂዎች ለምን ያህል ሰዎች አፈትልኮ ይሆን እውን ኢራን በዚህ ሰዓት የኒውክሌር ቦምቦችን በሚስጥር ከረጢቷ ሸሽጋ ይዛ ይሆን? ወይስ እንደሚባለው ገና ነች? ቢኖራትስ? ኢራን ኒውክሌር ቦምብ ቢኖራትም አትተኩሰውም። ብተኩስም በማክስቱ ያጥፏታል። ታዲያ ቦምቡን መያዙ ጥቅሟ ምንድን ነው? የህልውና ማረጋገጫ ነው ከሆነ በህልውና ላይ የሚቃጡ አደጋዎች እንደማይኖሩ ሌላ መተማመኛ በመስጠት የኒውክሌር አውጫጭኙና መቆራቀሱ ማስቀረት አይቻል ይሆን? እነዚህ ጥያቄዎች አሁንም ዓለምና በተለያዩ የምዕራባውያኑ ስልምና ዓለምን እያነጋገሩ የቀጠሉ ጥያቄዎች ናቸው። በዚህ ሁሉ መሃል በታላቅ ስጋት ውስጥ የምትገኘው ሀገር እስራኤል ነች። በዚህችው በጠላቶቿ የተከበበች ትንሽዬ ሀገር እስራኤል መጨረሻ ምን ይሆን? ከጠላቶቿ ሁሉ የበለጠ ሁሉም የሚያስከነዳ ወታደራዊ ኃይልን ተላብሶ መገኘት፣ ወይስ ከሁሉም ጋር ሰላም የምትፈጥርበትን መላ በመፈለግ ወይስ የኢራኑ መንፈሳዊ መሪ አያቶላ ኮሚኒ ደጋግመው እንደሚሉት ሳይፈረድባት በጊዜ በኃይል ከያዘችው ምድር ምስስ ብላው መውጣት። ፒስፉል ኮኤግዚስተንስ የሚለው ቃል ለመጀመሪያ ጊዜ ያነበብኩት ከራሽያው ሶሻሊስት መሪ ከብላድሚር አሊች ሌኒን መቶ ዓመት ያለፈው መጽሐፍ ላይ ነበር። ሶሻሊስቱ ዓለም አቀፍ ምዕራቡን ዓለም ማጥፋት አይቻልም፣ እነሱንም እኛንም ማጥፋት አይችሉም። ስለዚህ የቀረን ምርጫ ምንድን ነው? ሁላችንም የራሳችንን መንገድ ይዘን በሰላም ተከባብረን አብረን መኖር ነው። ፒስፉል ኮኤግዚስተንስ የቃል ሁሌም ወይም አይምሮ ውስጥ የሚደውል ቃል ነው። ሰይጣንና ዜሩ ሳይጠፋፉ አብረው እየኖሩ ነው። እሳትና ውሃም ቅዱሳኑና እርኩሳኑ አርኩሳ ተጎራብተው የሚኖሩባት ይቺ ዓለም ስለምን የፒስፉል ኮይዝንስታንሲን ህላዊ ቀመር ማግኘትና መተግበር ተሳናት። ስለምን የዛሬው የሰለጠነው ዓለም ነዋሪ የሰው ልጆች አንዳችን ሌላችንን ሳናጠፋ ሳንጠፋፋ ሁላችንም ተከባብረን በሰላም አብሮ መኖር አቃተን። ዓለማችን ሰፊ ናት። ገጸ በረከቶቿ ብዙ ናቸው። የቃተን አንድ ፎርሙላ ብቻ peaceful coexistence ነው። ፈጣሪ ለሁላችንም የሰው ልጆች አብሮ የመኖርን ጥበብ እንዲሰጠን ከልብ እመኛለሁ ሲል አሰፋ ኃይሉ ቋይቷል።